በነገራችን ላይ የቅድሚያ መጀመሪያ ይህ መነጋገር የተሰኘ የሆነ ጉዳይ ወይም መጀናጀን የሚሉትን ነገር ይህን ጉዳይ መራቅ በእጅግ ነው ያስፈልጋል። አያስፈልግም በእንደዚህ አይነት መልኩ የሚፈጸም የሆነ ጋብቻ ብዙም ጊዜ ውል አልባ የሆነ ጋብቻ ነው፣ እንዲሁም ደግሞ መጨረሻ አልባ የሆነ ጋብቻ ነው። የጥቂት ጊዜና ውስን የሆኑ እለታቶች ጋብቻ ነው የሚሆነው። ብዙም ጊዜ እንዳስተዋል ነው በተጨባጭ ማለት ነው። ስለዚህ በዚህ መልኩ ትዳር እንዳትፈጽሙ ተጠንቀቁ። በወግ በማዕረግ ነው ትዳር ሊፈጸም የሚገባው። ብዙን ጊዜ አስተውላችሁ ከሆነ በወግ በማዕረግ በክብር የተፈጸመ የሆነ ጋብቻ ጠይብ ስርና ጫፍ ይኖረዋል። ያለበለዚያ እንደዚህ አይነቱ ጋብቻ ግን ስርም ጫፍም አይኖረው ምንም ነገር አይኖረውም። ሐቂቃ በተጨባጭ እያስተዋልንና እየተመለከትን ስለሆነ ማለት ነው። ስለዚህ እህቶች ወንድሞችም ጭምር ጥንቃቄ ልታደርጉ ይገባል፣ እንደዚህ አይነትን ጋብቻ ከመፈጸም አንጻር ማለት ነው። በእጅ ጥንቃቄ አድርጉ። ተረጋግታችሁ ነው ጋብቻ ሊፈጸም የሚገባው። ጋብቻ ብሎ ማለት እቃቃ ጨዋታ ማለት አይደለም፣ የሁሌ የዘወትር ህይወት ማለት ነው። እስከ ህይወት ፍፃሜ ድረስ እንግዲህ አላሁ ሱብሓነሁ ወተዓላ ሁለቱን ጥንዶች አብሮ ያቆያቸው ከሆነ ማለት ነው። እስከ ህይወት ፍፃሜ ድረስ የሚያሳልፉት የሆነ ህይወትና የህይወት ክንዋኔና ሂደት ነው። ስለዚህ ይህንን ጉዳይ ማሰብ ያስፈልጋል።

በእውነት ሚስትን መፍታትን የፈለግከው ወይስ ምንድን ነው ተብሎ ይጠየቅና እኔ መፍታት አልፈለግኩም ብሎ የሚል ከሆነ የዛኔን ይካሐለው ማለት ነው፣ አልወረደም። ነገር ግን አሁን መፍታት ፈልጌ ነው እሷን ይህን እያልኩኝ ያለሁት መፍታት ፈልጌ ነው ብሎ ካለ ግን ኢነመል አዕማሉ ቢንያዝ ስለሆነ የዛኔ ፍች ይከሰታል። የትኛውንም ቃል ቢጠቀምና ቢገለገልም እንኳን ማለት ነው፣ ፈታሁሽ ከሚለው ቃል ውጭ ማለት ነው የትኛውንም ገለጻና የትኛውንም ቃል የተገለገለ ቢሆንም እንኳን መፍታት ያሰበ ከሆነ ማለት ነው ኒካህ ይወርዳል። መፍታት እያሰብኩት እስካለ ድረስ በዚህ መልኩ የሚስተናገደው እንደዚህ አይነቱ ንግግርና ቃል ወላሁ